አብይ ጌቱ ባላለው ወረዳ አራት ጥቃቅንና አነስተኛ በተመቻቸልኝ የስራ እድል ፈጠራ ተደራጅተን እየሰራን እንገኛለን። በራሳችንም ያው ጥረትና በራሳችን ስራ እድል ፈጥረን በኤሌክትሪክ ጥገናዎችና የተለያዩ ስቶ ስራዎች ላይ እገኛለሁ። ስራ እድል በደንብ ተመቻችቶልኛል። ጠንክሬ ሰልጥኜ እዚህ ደረጃ ደርሻለሁ። ወደፊት ስራ እድል ፈጠራ ቢያመቻችልን የምለው ብድር ድጋፍ፣ አንዳንድ ነገሮችን ቢል ነው እንጂ በትክክል ስራ እድል እንደሚፈጠር ወጣቱ በዚህ የስራ እድል ተጠቃሚ ቢሆን ለውጥ እንደሚኖር በእርግጠኝነት በራሴ በራሴ እኔ ማረጋገጥ እፈልጋለሁ። ለምን ራሴ ነኝ በራሴ የቆምኩት እዚህ ያህል ደረጃ። ስራ እድል ቦታ ሼድ አግኝቼ ያለው ስራ እድል ተመቻችቶልኛል። ወጣቱ ምንም የሚጠበቅበት ነገር የለም፣ ሲኦሲ ማውጣት ነው። ብዙ የስራ እድል የሚያማርጡ ወጣቶች አሉ። ባለው ባለው ሪሶርስ ላይ መጠቀም እንደሚቻል እኔ በራሴ ማረጋገጥ እፈልጋለሁ። ይሄ አምናለሁ። አመሰግናለሁ።